ነፃ መርቄ ጋላሪ ሙሉ ሶስት ጋላክሲ ቁሪኝ ቁርኛ አፎ የሚያየ መቼ ነው የሚሞላልሽ? ቤትችንችን ችን ደህና ነገር ስጡ። ጋላሪ ጋላሪው ላይ ሙሉ ምንድን ነው ያለው? ሙሉ እንድትሰሩልኝ ነው። አንድ ሺህ ሁለት መቶ ሰው ተቀምጣችሁ ቤቱን ብርክርክ ነው የሚደረገው። አንተ ጂኒ አይቻለሁ። ጆይን ስትል ማለት ነው። ሶስት ጋላክሲ ይሙላልኝ። ጋላሪ አትን ሾካክብኝ። እዚህ እየመጣክ የሰራከውን ስራ ደግሞ ሰምቼ እልሃለሁ። ሶስት ምንድነው? ምንድነው የቀረኝ ጋላክሲ አልኩኝ። ተሳስቻለሁ መሰለኝ። ቆይስቲ ጋይሶች ሊያው አዎ ሶስት ጋላክሲ ሁለት ጋላክሲ እኮ ተሰጥቶኛል። ታውቃላችሁ፣ ሁለት ጋላክሲ የሰጠችኝ ሴትዮ ብትኖር አንድ ጋላክሲ ብትጨምርበት ይሞላል። ግን ማን እንደሆነች እራሱ አላውቅም። እስኪ ቆይ ሊያው ስም ይጽፍ የለ እንዴ? ድንገት መታ፣ አንድ ጋላክሲ እሷ ብትሞላልኝ እኮ ሞላ። ወይኔ፣ አልጻፈም። ስሟን፣ ስሟን አልጻፈም። ማሮቼ በእናታችሁ ስሟን አልጻፈም። ሁለት ሰጥታኛለች፣ አንድ አባ ነበር የሚቀረው አሁን ሶስት ጋላክሲ አይባክንም ነበር ጋይስ። ሞዴሬተሮች ሚውት እያደረጋችሁ አይ፣ ፍሪ ምርቃት የለም። ቅድም መርቄሻለው፣ ማይ ድሬ በየደቂቃው እንዴ በነፃ የምትመረቁት እናል በዛም እንደ ማሮቼ ሶስት ጋላክሲ ስጡ እስቲ። ፈንዲሻ አስራ አራት ሊቭ ላይ ነሽ፣ እስቲ ጋላክሲ ሶስት እንኳን አትችም። ይከብድሻል፣ ይከብድሻል። እኔን መርቅኛ። አልመርቅም። ጋላክሲ ስጡ። አራኔ እና ላልኩም። ዮርዲ ያቃጠልሽኝ ማነሽ? ዮርዲ ጨጓራ የላች ዮርዲ ምን አለ ጋላክሲ ብትሰጪኛው? አሁን ቅድምም አንድ አባ እንትን ሰተሻል። መኒ ገን አሁንም፣ እንደገና መኒ ገን ከምትሰጪኝ ሶስት ጋላክሲ ብትጨርሽ ብትሰጪኝ አልመርቅሽም። ዝኑ ለምንድን ነው በነፃ መመርቅሽ? ታነቂ። በነጻ ምርቃት አለ እንዴ? ታነቂ። ዝኑ እንዳሳ ለመሆኑ በጉንበል ተጨረሽ ጨረሽ? የገዛውልሽም ወይዘሮ ዝኑ ልድገምሽ። ደግሞ በኋላ ቃል ገብታ በጋንዴን ያረደችልኝ እንዳትዪ ትበያለሽ። ልድገምሽ ማሪ አልፈልግም። ጌታን አን ና ወንዲ ኧረ ፈልጊ ልረድልሻ። አይ በቀኝ አይ እናቴ እ አላማሽም እኮ ምነው አፈጠነች? ትንሽ በያዘችው ኖሮ አንድ ሳምንት ምናምን እኮ የኢትዮጵያ ብር ይኖረኛል። ትንሽ ያዥ ዋት ትሏትም ነበረው ብለውኛል። እቺን አላደረሱልሽ ዝም። ስለዚህ አንቺ ደግሞ በሰው ሀገር ሆነሽ መጨናነቅ የለብሽም። ምን ያስባለሁ ስለዚህ ነው ነው

ህ ክርስትናውን የደረሰው መጫለሽ ቤት ነው የት ነው እኮ ሰፈሩ የት ነው ላይና ካምፕ ማለት አየር ጤና። ከዛ ግን የምንሄደው ሄደው ወደ ካራ ነው ቤተ ክርስቲያን የምንሄደው። ከቻልሽ ቅዳሜ ቀን ላይ ይውላል። እሞክራለሁ። ካሮና ቤት እመጣለሁ። እሺ፣ ቤታዬ ያ አንተ ወዲያል አልሰማሁሽም፣ እንዲያልኩሽ ሰምቻ አለ ማሪ፣ አትጨናነቂ ማሪ፣ የኔ ውድ። ለምን ትጨናነቅ እንጂ ያልገባኛል። አሁን እንዲላካ ልብሱ ና ና አ ና ለ ና ና ና

ወይዘሮዝሙ ሰውዬ ባሬ ሰምቶ ነው የተመለሰው። ሶስት ጋላክሲ ስጠኝ። ክንፈር፣ አዎ የቁልቢው ገብርኤል በክንፉ ይጠብቅ። ሶስት ጋላክሲ ስጠኝ። አው ያልኩትን ሰምተን የተመለስከው፣ መድኃኔዓለም ነው የመለሰክ። ሄደክ ነበረ፣ ሄደክ ነበር፣ ትንፈጥ ተመልሰክ መጣ። ሶስት ጋላክሲ ሶስት፣ በህግ አምላክ ቸግሮኝ ነው። ተመልሶ ተመልሰ እንዳትወጣ መጥፎ ነገር ያጋጥምካል። ሳሰጠኝ የወርዲ ልቤ ላይ ቆመች። የወርዲ እና ማይድሬ አቤት እናንተ ሶስት ጋላክሲ ብሰጡ፣ ጭንቅላቴን ወደ ታች ትግሬን ወደ ላይ አድርጋችሁ ነበር መስሰጡ። ይሁን ያሰባችሁት ይስፋካ። ጋላክሲ አይካችሁ ከክፉ ሁሉ ይጠብቃችሁ። ከሚወራው ከሚፈራው፣ ከድንገተኛ አደጋ ወጥቶ ከመቅረት፣ የሰው እጅ ከማየት፣ የሰው ፊት ከማየት መዳን ያለ የሚጠብቃችሁ፣ ለሀገራችሁ ያብቃችሁ፣ ያለማችሁትን ሁሉ አግኙ። መውደድን መወደድን መውደድን ለእናንተ ይስጣችሁ። ባል ከሌላችሁ ጥሩ ባል ደቡን ባል ይስጣችሁ። አፎሚያ በነፃሜን ስቲኝ ደሚትክትክ ይላል። ደስ አይለኛም። አዎ፣ ከሚወራው ከሚፈራ ሁላ ዘመን ካመጣው ሁሉ ይጠብቃችሁ። ምቀኛ ሸረኛችን አይኑን ጭለማ ለማብሪት በክፉ ያያችሁ ይታይ ያያችሁ ሁሉ ላይ ወደዳት ጻርቀም ወደ ይለላችሁ የነካችሁ የረገጣችሁት ይለምላችሁ። ሰደሰቱ ፊሳችሁ ይባረክ። መውጣት መግባታችሁ ይባረክ። ልጆቻችሁ ይባረኩ። በጎደለ ሁሉ ከፊታችሁ ይቅደም፣ ከኋላችሁ ይከተላችሁ፣ ጥላ ከለላ ይሆናችሁ፣ ዋስ ጠበቃ ይሆናችሁ፣ ጋሻ መከታ ይሆናችሁ፣ አለሁ ይበላችሁ። ለእኔ እንደሰጣችሁ የእናንተ ጊፍት ከመድኃኔዓለም ይሄ የኔ ከእናንተ ነው። የእናንተ ጊፍት ከመድኃኔዓለም ጊፍታችሁ ይኸው ነው። ግቤ ላይ ቆማችሁ በመን ገን እናንተ ብሎላችሁ ጋላክሲ ብትሰጡ ይዘቅዘቃችሁ ነበር። ዛሬ የምትሰቅሉ ፍሪ ማይ ማይመን ይገን እያሉ የኔ ወርቅ ሚሚዬ፣ አሜን እናቴ። ባልሰጥሽም፣ አሜን አሜን፣ ካለቀረ ነው። አሜን በሉ ለሁላችሁም ኢትዮጵያዊ፣ ኤርትራውያን በአጠቃላይ የሀሳባችሁ የልባችሁ መሻት ሙሉ ሁሉ ይሙላላችሁ። አይ፣ በአበባ አልመርቅም፣ እንዲሁ በነፃ አሜን በለኔ ስታይኝ እዚህ ጋ